በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለበዓለ ደብረ ቁስቋም አደረሳችሁ አደረሰን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ኅዳር ስድስት ቀን የሚከበረውን የታላቁን የደብረ ቁስቋም በዓል ስለ ምንድን ነው የምናከብረው? ይህ ደብረ ቁስቋ ምንድን ነው የሚለውን እግዚአብሔር አምላካችን በፈቀደልን መልኩ ይህንን የዛሬውን በዓል ኅዳር ስድስት ቀን የምናከብረውን ስለ ምን እንደምናከብር በዛሬው ትምህርታችን ላይ እንማማራለን። እንግዲህ እርሷ አምላካችን መድኃኒታችን ኢየሱስ ክርስቶስ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላይክ ታረሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። በድጋሚ እንኳን አደረሳችው አደረሰን። ይህ በዓል ታላቅ በዓል ነው። ይህንን በዓል ስለምንድነው የምናከብረው የሚለውን ስንመለከት በዓለ ደብረ ቁስቋም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ ኅዳር ስድስት ቀን የሚከበር ታላቅ በዓል ነው። የሚከበረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከመቤታችን ከቅድስት ድንግል ማርያም ከአረጋዊው ዮሴፍና ከሰሎሜ ጋር ከግብፅ ስደት ወደ ምድረ እስራኤል ሲመለሱ ከሐዘናቸው፣ ከድካማቸው ያረፉበት ቦታ ነው። ይህም ደብረ ቁስቋም የምንለው ከድካማቸው ያረፉበት ቦታ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን በደብረ ቁስቋም ሰብስቦ ታቦቱን አክብሮ የቅዱስ ቁርባን መሥዋዕትንም ቅዱስ ሥጋው ክቡር ደሙን አክብሮ የሰጠበትን በመዘከር የሚከበር ታላቅ በዓል ነው። በዚህ ቀን መላእክትም በደብረ ቁስቋም በቅድስት ድንግል ማርያምና በልጇ በኢየሱስ ክርስቶስ ላይ ክንፋቸውን ዘርግተው እየረበቡ ምስጋና ያቀረቡበት ዕለት ነው። ይህ ዕለት እየታሰበ የሚከበር በዓል ነው። ምንጩ ምንድን ነው ስንል፣ ደግሞ ምልጣን ዘመጽሐፈ ዚቅ የሚለው ላይ ይህንን መላእክት በዚህ ቀን ክንፋቸውን ዘርግተው እየረበቡ ምስጋና ያቀረቡበት ዕለት እንደሆነ በስፋት እናገኛለን። ስለዚህ የዛሬውን በዓል ስለ ምንድነው የምናከብረው? ምን የተደረገበት ዕለት ነው? ይህ ደብረ ቁስቋም የምንለውስ ምንድን ነው ስንል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ጋር ከተሰደደ በኋላ ከመስከረም 26 ቀን ጀምሮ እስከ ኅዳር አምስት ቀን ወርሃ ጽጌ ዘመነ ጽጌ እያልን የምናከብረው የእመቤታችን ቅድስት ድንግል ማርያም የስደቷ ወራት አልፎ አሁን ደግሞ ከስደቷ የተመለሰችበት ከተመለሰችም በኋላ ደግሞ ኅዳር ስድስት ቀን በደብረ ቁስቋም ተራራ ላይ ደብር ማለት ተራራ ነው። ቁስቋም ደግሞ በቁስቋም ተራራ ላይ እመቤታችን ቅድስት ድንግል ማርያም ያረፈችበት ቦታ ነው። ይህ እንደምንድን ነው ስንል፣ ደግሞ አጠር አድርገን ስንመለከት እመቤታችን ቅድስት ድንግል ማርያም የአርያም ንግሥት፣ የፍጥረታት ሁሉ እመቤት ድንግል ማርያም የባህሪ አምላክ ልጇን አዝላ ወደ ምድረ ግብፅ ወርዳለች። በወንጌል ላይ በማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 18 እንደተጻፈው ማለት ነው። ጌታችን በተወለደ በሁለት ዓመቱ የጥበብ ሰዎች ሰብአ ሰገል ወደ ቤተልሔም መጥተው ሰግደውለት ወርቅ ዕጣን፣ ከርቤውን ገበሩ አገቡለት። ንጉሥ ተወልዷል መባሉን የሰማ ሄሮድስ 144 ሺህ ሕፃናትን ሲፈጅ በቅዱስ ገብርኤል ትእዛዝ መቤታችን ቅድስት ድንግል ማርያም አንድ አምላክ ልጇን አዝላ በአንዲት አህያ ጥቂት ስንቅ ቋጥራ ከዮሴፍና ከሰሎሜ ጋር ስደት ወጣች። ስደትን ጀመረች። ከገሊላ ተነስታ በጭንቅ በመከራ በረሃብና በጥም በሐዘንና በድካም በላበትና በእንባ ተጉዛ በዚህች ቀን ምድረ ግብፅ ገብታለች ማለት ነው። እናታችን ቅድስት ድንግል ማርያም ንግሥናዬን ይቀበለኛል ንጉሥ ተወልዷል የሚባለውን የሰማ ንጉሥ ሄሮድስ ንግስናዬን ይቀበለኛል ብሎ ፈርቶ ነበርና ይህን ሕፃን ሊያስገድል እያፈላለገ መሆኑን ሲሰማ በቅዱስ ገብርኤል ትእዛዝ አማካኝነት ዮሴፍ ሰሎሜና እመቤታችን ቅድስት ድንግል ማርያም ልጇን አዝላ ስደትን ጀመረች በብዙ መከራ ሥቃይ ውስጥና በረሃብ በጥምና በሐዘን በድካም በእንባ ተጉዛ ምድረ ግብፅ ገብታለች። እመቤታችን ቅድስት ድንግል ማርያም የአምላክ እናቱ እሳቱን አዝላ በብርድ ተንገላታለች። ለእኛ የሕይወትን እንጀራ ተሸክማ እርሷ ተራበች። የሕይወትን ውሃ ተሸክማ እመቤታችን ቅድስት ድንግል ማርያም ተጠማች። የሕይወት ልብስን ተሸክማ እናታችን ተራቆተች። የሕይወትን ፍስሐን ተሸክማ አዘነች። እማምላክ ተራበች፣ እማምላክ ተጠማች። እናታችን ማርያም ታረዘች። አዛኝቷ ደከመች፣ አዘነች አለቀሰች። እግሯ ደማ፣ ተንገላታች። ለሚገባው ይህ ሁሉ የተደረገው ለእኛ ነው፣ ስለ እኛ ድህነት ነው። ይህ ሁሉ ዋጋ የተከፈለው በእውነት ይህንን እያወቀ ለድንግል ማርያም ክብር የማይሰጥ ሰይጣን ብቻ ነው። አራዊት ዕፅዋትና ድንጋዮችን እንኳ ለአምላክናት ክብር ይሰጣሉ። አረጋዊው ቅዱስ ዮሴፍና ቅድስት ሰሎሜ እንደዚሁም ደግሞ የክብር ክብር ይገባቸዋል። ምክንያቱም ከአምላክ እናት ከድንግል ማርያምና ከልጇ ጋር መከራ መቀበልን መርጠዋልና ከአምላክ እናትና ከልጇ ጋር አብረው ተሰደዋል። መከራውን ጥሙን፣ ራቡን፣ ቸነፈሩን ሁሉ ከመቤታችንና ከልጇ ጋር መከራውን ሥቃዩን ተቀብለዋልና፣ ለዮሴፍና ለሶሎሜ የክብር ክብር ይገባቸዋል። መድኃኒታችን ጌታችን ኢየሱስ ክርስቶስ ስለምን ተሰደደ? ለምን ስደቱን ኢትዮጵያና ግብፅ አደረገ? ስንል ደግሞ ትንቢቱ ይፈጸም ዘንድ ነው በፈጣን ደመና ወደ ግብፅ እንደሚወርድ ተነግረዋልና ትንቢተ ዕንባቆም ምዕራፍ ሦስት ቁጥር ስድስት ላይ እየተነገረው ትንቢት ይፈጸም ዘንድ ነው። ምሳሌውን ለመፈጸም ነው። የሥጋ አባቶቹ እነ አብርሃም፣ ያዕቆብ፣ እስራኤል፣ ኤርሚያስ እነዚያ ተሰደዋልና ከግብፅ ጣዖት አምልኮን ያጠፋ ዘንድ ተሰደደ። በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 እንደተጠቀሰው የግብፅና የኢትዮጵያ ገዳማትን ይቀድስ ዘንድ ነው ጌታችን ወደ ግብፅና ወደ ኢትዮጵያ የተሰደደው። ሰው መሆኑ በአማን እንጂ ምትሃት እንዳልሆነ ለማጠየቅ ነው የተሰደደ። ሰው ባይሆን ኖሮ አይሰደድም ነበር። ሄሮድስ ቢያገኘው ደግሞ ሊገድለው አይችልም ነበር። ያለ ፈቃዱና ያለ ዕለተ አርብ ደሙ አይፈስምና፣ ስደትን ለሰማይታት ባርኮ ለመስጠት ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰደደው። ስደታችንን ሊባርክልን የአዳምን ስደት በስደቱ ለመካስ ነው የተሰደደው። መብርሃን ድንግል ማርያም ለሦስት ዓመት ከስድስት ወር ለአርባ ሁለት ወራት ያህል በስደት የቆየችባቸው ቦታዎች ብዙ ናቸው። ድንግል ማርያም ከርጉም ሄሮድስ ስትሸሽ መጀመሪያ የሄደችው ከገሊላ ወደ ሶርያ ድንበር ነው። በዚያ የሸሸጋት ቅዱስ ጊጋር መስፍኑ ነው። ሄሮድስ ሲገደል ወደ ግብፅ ወረደች። በግብፅም ለብዙ ጊዜ ከአንዱ ወደ አንዱ እየተሸሸገች እየሸሸች ቆየች። ቀጥላም ደግሞ በሰሜኑ የአገራችን ክፍል ገብታ ደብረ ቢዘን ላይ በአሁኑ ስሙ ደግሞ ኤርትራ ውስጥ አረፈች። ከደብረ ቢዘን በደብረ ዳሞ፣ አክሱም፣ ደብረ አባይ፣ ዋልድባ አድርጋ እየባረከች ጣና ሐይቅ ላይ ደርሳለች። የጣና ገዳማትን በተለይ በጣና ቂርቆስ ለመቶ ቀናት ቆይታ በጎጃም ወደ ሸዋ ሄዳ ደብረ ሊባኖስን ቀድሳለች። ቀጥላም እስከ ደብረ ወገግና እስከ ደብረ ዘሎ ደርሳለች ማለት ነው። እናታችን ቅድስት ድንግል ማርያም በእግሯ ያልደረሰችባቸውን የሀገራችንን ክፍሎች ደግሞ በደመና ተጭና አይታ ባርካቸዋለች። ከልጇም በአስራትነት ኢትዮጵያን ተቀብላለች። ሄሮድስ መሞቱን ሕፃኑን ሊገድለው የሚፈልገው ንጉሥ መሞቱን መልአከ ብሥራት ቅዱስ ገብርኤል የነገራትም እዚሁ ኢትዮጵያ ውስጥ መሆኑን ብዙ ትውፊቶች ያሳያሉ። መብርሃን እናታችን ቅድስት ድንግል ማርያም ከሀገራችን ሰዎች የተቀበለችውን ስንቅና ስጦታ በአምስት ግመሎች ጭና ከቅዱሳኑ ዮሴፍና ሰሎሜ ጋር በዚች ቀን ደብረ ቁስቋም ውስጥ ገብተው ከድካማቸው አርፈዋል፣ ሐሴትም አድርገዋል። ዛሬ ኅዳር ስድስት ቀን የምናከብረው ይህንን ነው። ሕፃኑን ሊገሉ የፈልገው የነበረ ንጉሥ ሄሮድስ ሞቷል ብሎ መልአከ ምሥራች ቅዱስ ገብርኤል በነገራቸው መሰረት ሲመለሱ ከድካማቸው ያረፉበት ዮሴፍና ሰሎሜ እንዲሁም እመቤታችን ቅድስት ድንግል ማርያም ከልጇ ከመድኃኒታችን ከኢየሱስ ክርስቶስ ጋር በዚህ ችለት ደብረ ቁስቋም ውስጥ ገብተው ከድካማ አርፈዋል፣ ሐሴትንም አድርገዋል። ይህንን እናስባለን። ይህንን አስበን ይህንን ደብረ ቁስቋም ብለን ኅዳር ስድስት ቀን እናከብራለን ማለት ነው። ግን ስለምንድን ነው የምናከብረው? ስንል ስለዚህ ምክንያት ነው የምናከብረው። ደብር ማለት ተራራ ማለት ነው። ቁስቋም ደግሞ ቁስቋም የሚባል ተራራ ነው ማለት ነው። ቁስቋም በሚባል ተራራ ላይ መቤታችን ቅድስት ድንግል ማርያም ከድካሟ ልጇን ይዛ ያረፈችበት ዕለት ነው። ሲመለሱ ያ ሁሉ ቸነፈር ያ ሁሉ መከራ ያ ሁሉ ስቃይ ማብቂያ ሆኖ ያ ሁሉ ጥም ያ ሁሉ ረሃብ ያ ሁሉ ሁሉ ለቅሶ ያሁሉ እንባ ያሁሉ እንቅፋት ያሁሉ የእግሯ መድማት ያሁሉ እንግልት መከራ ሁሉ አብቅቶ እመቤታችን ቅድስት ድንግል ማርያም ልጇን ይዛ ስትመለስ በዚህ በደብረ ቁስቋም ላይ ከድካሟ ማረፏ ሀሴትን ማድረጓ እያሰብን ሐሴትን እናደርጋለን ማለት ነው። ዳግመኛም ከክርስቶስ ስደት አራት መቶ ዓመታት በኋላ በዚህች ቀን የግብጿ ደብረ ቁስቋም ታንጻ ተቀድሳለች። ይህንንም እናከብራለን። ከክርስቶስ ስደት አራት መቶ ዓመታት በኋላ የግብጿ ደብረ ቁስቋም ታንጻ ተቀድሳለች ማለት ነው። የቅዱሳን ማደሪያ ሆናለች ማለት ነው። ስለዚህ የዛሬውን ዕለት ኅዳር ስድስት ቀን ደብረ ቁስቋም የሚለውን በዓል ስለምንድን ነው የምናከብረው? ስንል እመቤታችን ቅድስት ድንግል ማርያም ከድካሟ በደብረ ቁስቋም በቁስቋም ተራራ ላይ ያረፈችበት ሐሴትንም ያደረገችበት ዕለት ነው። መላእክትም እንኳ በዚህ ቀን ምስጋና እንደሚያቀርቡ ሐሴትንም እንደሚያደርጉ ቀደም ሲል ባነሳ ነው ተመልክተናል ማለት ነው። ስለዚህም እኛም መብርሃንን ልንሻት ያስፈልጋል። ይህን ቀን ለእኛ ለክርስቲያኖች ሁሉ እጅግ የደስታ ቀን ነውና ሐሴትን እናደርግ። የሰማይና የምድር ጌታ ለእኛ ሲል ካደረገው ስደቱ በዚህች ቀን ተመልሷልና ስደቷን አስበን ካዘንን መመለሷን አስበን ደግሞ ደስ ልንሰኝ ይገባል ማለት ነው። ስለዚህ በዚህ ቀን ሐሴትን፣ ደስታን ልናደርግ ያስፈልጋል። ስደቷን አስበን አዝነናል። መመለሷን አስበን ደግሞ ደስ ሊለን ይገባል ማለት ነው። ደብረ ቁስቋምን ስለምንድነው የምናከብረው የሚለውን ደግሞ አጠር አደርገን ተመልክተናል ማለት ነው። እመቤታችን ቅድስት ድንግል ማርያም ከስደቷ የተመለሰችበት ስትመለስ፣ ያረፈችበት ሐሴትንም ያደረገችበት፣ መላእክትም ደስ ያላቸው ሐሴትም ያደረጉበት፣ ምስጋናን ያቀረቡበት ዕለት ስለሆነ ይህንን ቀን እናከብራለን። በእውነት ይህ ቀን ታላቅ ነው፣ ታላቅ በዓል ነው። ሁላችንም ይህንን ቀን እመቤታችን ቅድስት ድንግል ማርያም በስደቷ ስደታችንን ባርካ ብዙ ዋጋ እንደከፈለችልን እያሰብን ይህንን ክብረ በዓል ልናከብር ያስፈልጋል ማለት ነው። አስተውሉ፣ የእግዚአብሔር ቤተሰቦች አባ ጽጌ ድንግል ኢየሱስ ስዱድ ተስፋ ሆሙ ለስዱድ እንዳለም የኢየሱስ ክርስቶስ ስደት ለክርስቲያኖች ስደት ተስፋ መሆኑን አምነን ስንማፀን ስደት ላይ የሆነችውን ቅድስት ቤተ ክርስቲያንና በእምነቷ ተከታዮቿ ላይ የተቃጣብንን ስደት እንዲቆም ከመኖሪያ ቤታቸው የተሰደዱ በክብራቸው ወደ በዓታቸው እንዲመለሱ አድርባይና አስመሳይ ሕሊና ወደ መልካም ልቦና እንዲመልስልን መጪውን ዘመን የሰላም እንዲሆንልን እኛም በበዓሉ ዕለት የቻልን በዚህ ቀን ቅዱስ ሥጋውን ክቡር ደሙን ልንቀበል ያስፈልጋል። ሀገራችን ኢትዮጵያን እንዲባርክልን ልንጸልይ ልንማጸን ያስፈልጋል። የክርስቶስ ስደት ለክርስቲያኖች ስደት ተስፋ ነው ማለት ነው። ይህን ልናምን ያስፈልጋል። የቤተ ክርስቲያናችን ስደት ይቁም፣ የእምነቷ ተከታዮች ስደት እንዲያቆም፣ ከመኖሪያ ቤታቸው የተሰደዱ ወደ መኖሪያ ቤታቸው እንዲመለሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በጸሎት እየተማጸንን ይህን በዓል ልናከብር ያስፈልጋል ማለት ነው። ዝም ብለን ከማክበር ይልቅ ይህንን እያሰብን ልናከብር ያስፈልጋል። የእመቤታችን የቅድስት ድንግል ማርያምን የእረፍቷን በዓል እያከበርን ደስ እያለን ግን ደግሞ እመቤታችን ቅድስት ድንግል ማርያም ከእረፍቷ እንዳረፈች ሁሉ ቅድስት ቤተ ክርስቲያንም ከስደቷ ሁሉ እንድታርፍ ልንጸልይ ያስፈልጋል። የእምነቱ ተከታዮችም የተሰደዱ ሁሉ ከስደታቸው እንዲያርፉ ልንጸልይ ያስፈልጋል። የቻልን በዚህ ቀን ሥጋ ወደሙ ልንቀበል ያስፈልጋል። የእግዚአብሔር ቤተሰቦች ይህ ቀን ታላቅ ነው። ይህ ቀን ታላቅ ክብረ በዓል የምናከብርበት ነው ደብረ ቁስቋም ብለን የምናከብረው ማለት ነው። ስለዚህ ይህንን በዓል ስለምንድነው የምናከብረው የሚለውን አጠር አድርገን በጥቂቱ ተመልክተናል። ሌሎች እህቶቻችንና ወንድሞቻችን ደግሞ በዚህ ቀን ኅዳር ስድስት ቀን ደብረ ቁስቋም ሲባል ሰምተው ሊሆን ይችላል። ነገር ግን ይህ ደብረ ቁስቋም ምንድን ነው? ስለምንድነው የምናከብረው? ደብረ ቁስቋም ለምን ተባለ? የሚለውን የማያውቁ እህቶችና ወንድሞች አሉና ላላወቁ እህቶችና ወንድሞቻችን ደግሞ ማሳወቅና ማስተማር መንፈሳዊ ግዴታችን ነው። ዛሬ በጥቂቱ አውቀናልና ተምረናል። ታዲያ ይህንን የተማርን ሰዎች ደግሞ ላልሰሙ፣ ላላወቁ ሰዎች ማስተማር ከናንተ ይጠበቃል ማለት ነው። የእግዚአብሔር ቸርነት፣ የእመቤታችን ቅድስት ድንግል ማርያም አማላጅነት አይለየን። ወስብሐት ለእግዚአብሔር።